እግዚአብሔር ሰዎችን ከህይወታችሁ ሲያስወጣ እንዲሄዱ ፍቀዱላቸው። እግዚአብሔር በተሻለ ነገር ላይተካላችሁ በእጃችሁ ያለውን ነገር አይወስድባችሁም። ትክክለኞቹን ሰዎች በትክክለኛው ጊዜና በትክክለኛው ወቅት በህይወታችሁ ውስጥ እንደሚያስቀምጥ እመኑት። የእግዚአብሔር እቅድ ሁልጊዜም ቢሆን ፍጹም ነው። አንዳንድ ጊዜ ሂደቱ እጅግ ህመም የበዛበትና ከባድ ቢሆንም ነገር ግን እግዚአብሔር ዝም ሲል ለእናንተ አንዳች ነገርን እያዘጋጀላችሁ እንደሆነ አትርሱ። ሮሜ ምዕራፍ 8 ከቁጥር 28 ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 19፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አድርጋለሁ። አሁን በዚህ ቃል ኪዳን እግዚአብሔር አንዳች የተሻለን ነገር ላይሰጣችሁ በእጃችሁ ያለውን ነገር እንደማይወስድባችሁ እንድታስታውሱ ፈልጋለሁ። ስለዚህም ምንም እንኳን ያቀዳችሁት ነገር ባይሳካም፣ ይህ እግዚአብሔር እኔ ያሰብኩት የተሻለ ነው የሚልበት መንገድ እንደሆነ ወቁ። መጽሐፈ ምሳሌ ምዕራፍ 12 ከቁጥር 23 በልህ እንድንሆንና የምናውቀውን ሁሉ እንዳናወራ ይነግረናል። ከእግዚአብሔር ጋር ስትሄዱ ራእይን የሚሰጣችሁ ሲሆን እርሱ የሚሰጣችሁም ራእይ የወደፊት ሕይወታችሁን የሚመለከት ይሆናል። እግዚአብሔር የሚሰጣችሁ ራእዮች በእናንተ ውስጥና ከእናንተ ጋር ሊፈጽማቸው ከሚፈልጋቸው ዓላማዎች ጋር የተያያዙ ናቸው። የወደፊት ሕይወታችሁንም በጨረፍታም ቢሆን እንድትመለከቱት የሚያደርገው ወደዚያ የምታመሩበት አቅም እንዲኖራችሁ ነው። ሁሉም ሰው እናንተ የምታዩትን ማየት አልያም እግዚአብሔር የሚያሳያችሁን ተስፋ ማየት አይችልም። ምክንያቱም አንዳንድ ሰዎች እግዚአብሔር የሚያሳያችሁን ነገሮች በሙሉ ለሰዎች መናገር ይወዳሉና፣ ይህም መቼም ቢሆን ልታደርጉት የማይገባ ትልቅ ውስተት ነው አሁን እግዚአብሔር ተናገሩ እስካላላችሁ ድረስ ይህ በጣም ትልቅ ስህተት ነው። ሰይጣን ሁሉን አዋቂ አይደለምና እናንተ እስካልነገራችሁት ድረስ ያያችሁትን ማየት አይችልም። ስለዚህም እናንተ ስላያችሁት ነገሮች ማውራት ስትጀምሩ እርሱም እንዴት ሊያስቆማችሁ እንደሚችል እቅድ ማውጣት ይጀምራል። አፋቸውን መዝጋት ባለመቻላቸው ምክንያት መንፈስ ቅዱስ የሰጣቸውን ሐሳቦች አጥተዋል። እነዚህ ሰዎች ልክ ሐሳቡን እንደተቀበሉ ለሰዎች ማውራት ሲጀምሩ ሰይጣን ሐሳባቸውን በመስማት ምን እንዳደረገ ታውቃላችሁ? ሐሳቡ ወደ መሬት የሚወርድበትን መንገድ በሙሉ መዝጋት ይጀምራል። እናም መቼም ቢሆን እድል አትስጡት። በሕይወት ውስጥ አንድ እየመረረኝም ቢሆን የዋጥኩት ነገር ሰዎች እንደሚመጡና እንደሚሄዱ ነው። ከዚህ በፊት ለዓመታት ያክል ጓደኞቻችሁ የነበሩ ወዳጆች አሁን ካጠገባችሁ የሉም። መቼም ቢሆን አይተውኝም ብላችሁ የታመናችሁባቸው ሰዎች ጥለዋችሁ ሄደዋል። እናም እግዚአብሔርን ለምን ብላችሁ ጠይቃችሁት ይሆናል። ነገር ግን ይህን ተረዱ፣ የምናመልከው የሥነ ሥርዓት አምላክ ነው። ሁልጊዜም ቢሆን እኛ የፈለግነውን ነገሮች ብቻ ሊያደርግልን አይችልም፣ ምክንያቱም ለፍጥረቱ የተሻለን ነገር የሚመኝና ነገሮችን በምክንያት የሚያከናውን አምላክ ስለሆነ ስለዚህም እግዚአብሔር ሰዎችን ከሕይወታችሁ የሚያስወግድበት አምስት ምክንያቶች እነዚህ ናቸው። አንደኛ፣ መለኮታዊ እቅዱን ለማሟላት የእግዚአብሔር ተቀዳሚ እቅድ እናንተ በመንግስቱ ዘላለም እንድትኖሩ ነውና፣ ሕይወታችሁን አሳልፋችሁ ለእርሱ ስትሰጡት በሕይወታችሁ ላይ ሙሉ ለሙሉ እንዲሠራ ፍቃድ ሰጣችሁት ማለት ነው። ስለዚህም ይህንን የእግዚአብሔርን ፍቃድ በሕይወታችሁ ውስጥ ከመፈጸም የሚያደናቅፈው ማንኛውም ሰው እግዚአብሔር ያስወግደዋል ማለት ነው። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 11 ሲናገር ለእናንተ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ሁለተኛ፣ ምናልባትም መርዛማ ሊሆኑ ይችላሉ። በዚሽ ምድር ላይ ልታገኛቸው የምትችላቸው ብዙ መርዛማ ሰዎች ይኖራሉ። እናም እነዚህን ሰዎች ሳታውቁት እንኳን በየእለቱ አብራችኋቸው ልታሳልፉ ትችላላችሁ። እኛ ማየት የምንችለው ሰዎች ያሳዩንም ብቻ ነው። ነገር ግን እግዚአብሔር ልብን ያያል። እርሱ ሰዎች ከእኛ ጀርባ የሚያሰቡትን ድብቅ ሐሳቦችና የሚያደርጓቸው ንግግሮች ያያል። እግዚአብሔር እኛ ልንሸከመው የምንችለውን ትክክለኛ መጠን ያውቃልና እኛን ለመጠበቅ ሲል እነዚህን ሰዎች ከሕይወታችን ውስጥ ያስወግዳል። መጽሐፈ ሳሙኤል ምዕራፍ 16 ከቁጥር 7 ሲናገር እንዲህ ይላል፣ ሰው እንዳይ እግዚአብሔር አያይምና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሦስተኛው ምክንያት ምናልባትም ይህ ሰው ሌላ ቦታ ላይ ይፈለግ ይሆናል። እግዚአብሔር አንድን ሰው ከእናንተ ሕይወት ውስጥ የሚያስወጣው ምናልባትም ያ ሰው ሌላ ቦታ ላይ ስለሚያስፈልግ ሊሆን ይችላል። አሁን ይህን ነገር ለመረዳት እጅግ አስቸጋሪ ሊሆን ይችላል። በተለይም እነዚያ ሰዎች የልብ ጓደኞቻችሁ አሊያም የፍቅር ጓደኞቻችሁ ከሆኑ። አስታውሱ እግዚአብሔር ያንን ሰው ጨምሮ ለእያንዳንዱ ሰው ዓላማ አለው። እናም ይህ የእግዚአብሔር ዓላማ ከእናንተ ሊያርቃቸው ቢችልም፣ ነገር ግን ሁሉም የሚሆነው ለበጎ ነው። እናም እነዚያ ሰዎች በሌላ ቦታ ላይ ከእግዚአብሔር የተሰጣቸው ዓላማ ይሆናል። ኦሪት ዘጸአት ምዕራፍ 4 ቁጥር 18 እንዲህ ይላል ሙሴም ሄደ፣ ወደ አማቱም ወደ ዮቴር ተመለሰ እስከ ዛሬ በህይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ሊሄድ አለው። የቱርም ሙሴን በሰላም ሄድ አለው። አራተኛው ምክንያት ምናልባትም ለእናንተ ልክ ላይሆን ይችላል። ይህ ከእኔ ጋር የሚገናኝ ነው። አንዳንድ ጊዜ ወይ ለእናንተ ልክ ስላልሆኑ አሊያም ትክክለኛው ጊዜው ስላልሆነ እግዚአብሔር ሰዎችን ከእናንተ ህይወት ውስጥ ሊያስወጣ ይችላል። ወደፊት እናንተን ከዚያ ሰው ጋር መልሶ ማገናኘትም የእግዚአብሔር ፍቃድ ነው። እግዚአብሔር መጀመሪያውንና መጨረሻውን ያያል። አንዳንድ ጊዜ እግዚአብሔር እንዲያሉ ፍጹም ሰዎችን ለምን ከሕይወታችን እንዲወጡ እንደሚፈቅድ ብንጠይቅም፣ ነገር ግን እርሱ በሕይወታችን ውስጥ እንዲፈጸም የሚፈቅዳቸው ነገሮች ከእርሱ ዓላማ ጋር የሚሄዱ ብቻ ናቸው። እኛም እግዚአብሔርን ለሚወዱት እንደ ሐሳቡም እንደተጠሩት ነገር ሁሉ ለበጎ እንደሚሆን እናውቃለን። አምስተኛው ምክንያት እግዚአብሔር ለእናንተ ያስቀመጠው የተሻለ ነገር ስላለና ሊባርካችሁ ስለሚፈልግ ነው። አንዳንድ ጊዜ ህይወት ልትሰጠን የምትችለው ምርጥ ነገር ስለሚመስለን አንዳንድ ነገሮችን ማሰማ ቆም አንችልም። ነገር ግን እግዚአብሔር ለእኛ ያዘጋጀልን ነገር አናውቅም። እኛ እርሱ ያስቀመጠልን ነገሮች ስለማናውቅ በረከቱን ለእኛ ከማፍሰሱ በፊት እንደናምነው ይፈልጋል። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈው ሕይወታችን በእግዚአብሔር እጅ ላይ ስናስቀምጥ እርሱ ጥበቃ ውስጥ እንዳለን ማረጋገጥ እንችላለን። እናም በእርሱ ፍቃድ ተቃራኒ በሄድን ቁጥር ወደ ትክክለኛው መንገድ ሊመልሰን ይጥራል። ፍቅሩ ከመጠን በላይ ነውና ፈጽሞ ሊያጣን አይፈልግም። እኛ ይህን ያክል ለእግዚአብሔር ውድነንና ነገሮች ሁሉ ለበጎ እንደሆኑ መረዳት ስንጀምር በህይወታችን ከሚያጋጥሙ ነገሮች ለመማር ቀላል ይሆንልናል። ለምሳሌ ያ ሰው የራቃችሁ በተናገራችሁት ነገር ምክንያት ከሆነ፣ ከዚያ በኋላ አንደበታችሁን መቆጣጠር እንዳለባችሁ ትማራላችሁ ማለት ነው። ምናልባትም ያ ሰው የራቃችሁ እርሱ ላይ ባደረጋችሁት ነገር ይሆናልና ራሳችሁን መቆጣጠርና ለሰዎች እንዴት ምላሽ መስጠት እንዳለባችሁ ትማራላችሁ። ስለዚህም እግዚአብሔር ከህይወታችሁ ሰዎችን ሲያስወጣ አትከተሏቸው። ወደፊት ምን እንደሚያጋጥማቸው አታውቁምና ይህን እድል በመጥፎ አጋጣሚ ውስጥ እንደተገኘ በረከት ቁጠሩት ስለዚህም እግዚአብሔርን ማመን ነገር ሁሉ ለበጎ እንደሚፈጠርና ሰዎች ከእኛ ህይወት ውስጥ ሲወጡ ምናልባትም ለዚያ ወቅት የተሰጣቸውን ሚና ተጫውቶ ጨርሰው ይሆናልና ያንን መቀበል ያስፈልገናል አስታውሱ በሕይወታችሁ ውስጥ ያሉት ለጊዜው ከሆነ ማንም ሰው እግዚአብሔር ካስቀመጠለት ዘመን ሊያልፍ እንደማይገባው ልታውቁ ይገባል ሁሉም ሰው ከእናንተ ጋር ሊዘርቅ አይችልም። ስለዚህም ይህ እጅግ አስፈላጊ ነገር ነው። በሕይወታችን ውስጥ ሰዎች ያሉበትን ምክንያት በማወቅ በትክክለኛው መንገድ ልናስተናግዳቸው ይገባል። አንዳንድ ወዳጆች የአንድ ሰሞን ናቸው፣ አንዳንዶቹ የዘላለም ናቸው። የተለያዩ ሚናን ለመጫወት በሕይወታችን ውስጥ የሚገቡ ሰዎች ቢኖሩም፣ ነገር ግን የእኛ ችግር የእነዚያን ሰዎች ሚና ማደባለቃችን ነው። ስለዚህም በዚች አጭር ኑሯችን ውስጥ በእግዚአብሔር እጅ ውስጥ ሕይወታችንን አስቀምጠን እፎይ ለማለት የምንተዋወቃቸውን ሰዎችና የሚያስፈልጉንን ሰዎች በሚገባቸው ቦታ ላይ ልናስቀምጣቸው ይገባል። አንዳንድ ጊዜ ከእግዚአብሔር ፍቃድ ተቃራኒ በመሆን ልንቃወመው እንሞክራለን። ይህንን ሰው ማጣት አንፈልግም፣ እሷን ላጣት አልፈልግም፣ እናም ተመልሼ እንደዚህ አይነት ቦታ ላይ ራሴን ማግኘት አልፈልግም ልንል እንችላለን። ምናልባትም በልብ ስብራት ውስጥ ልትሆኑ በሀዘን ውስጥም እያለፋችሁ ሊሆን ይችላልና፣ እንዴት ራሴን ከዚህ መውጣት እችላለሁ? እንዴትስ እንደሱ ያለ ሰው ደግሜ ላገኝ እችላለሁ? እንዴትስ እንደሱ ያለ ሰው ላገኝ እችላለሁ? ልክ ይህ ሰው በሚረዳኝ መንገድ የሚረዳኝ ሰው እንዴት ላገኝ እችላለሁ በማለት ራሳችሁን ልጠይቁ ትችላላችሁ። ነገር ግን ለእናንተ ምስራች አለኝ። ለእናንተ ያለው አንድ ሰው ብቻ አይደለም በሕይወታችሁ ጥሏችሁ በሚመጣው አንድ ሰው ፋንታ እግዚአብሔር ለበረከት የሚሆኑ ሺህ ሰዎችን አዘጋጅቶላችኋል። እግዚአብሔር እናንተን ከፍ የሚያደርጉ እልፍ ሰዎች አሉት። የሚያጠነክሯችሁ ስፍር ቁጥር የሌላቸው ሰዎችን አዘጋጅቶላችኋል። እግዚአብሔር የምንጊዜም ረዳታችን መሆኑን በሚልክላችሁ መልካም ሰዎች ያሳያችኋል። ስለዚህ ምን ማድረግ አለብን? ሁልጊዜም ቢሆን ንቁ ሆነን በንቃት ልንጠብቅ ይገባል። በህይወታችን ውስጥ ለሚመጡ ሰዎች በሙሉ ንቁ ልንሆን ይገባል። እናም በምንም አይነት ምክንያት ከሕይወታችሁ ለመውጣት ከወሰኑ በእናንተ ሕይወት ውስጥ ያላቸው ጊዜ እንደተገባደደ እወቁ። አትታገሏቸው። በሚሆነው ነገር ሁሉ ፈገግ ብላችሁ ያሳልፉት። ስለዚህም በእነዚህ ቃላት ልሰናበታችሁ በሕይወታችሁ የሚመጡትን የተለያዩ አይነት ሰዎች እወቁ። ልክ እንዳመጣታቸውም በሚገባው ቦታ ላይ አስቀምጧቸው። አስተናግዷቸው። እናም እመኑኝ፣ በዚህ ደስ ይላችኋል። እግዚአብሔር ይባርካችሁ። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ለወዳጆቻችሁ ማጋራትን አይርሱ።